ዳቦ ቤት በጣም ቁንጫ አዋጭ ነው። በትንሽ ነገር መጀመር ትችላለ። ሙሉ በሙሉ በትንሽ ነገር ጀምር ካል እስከ 850 ሺህ ይፈጀባል። ከነ ማብኪያው፣ ከነ ኦቭኑ፣ ከነ መጋገያው የዳቦም፣ የኬክም፣ የኩኪስም ያገለግላል። ግማሽ በግማሽ ትህፍ አለው። ዳቦ ቤት ሰራ ውስጡ ሸክላለው። ዳቦ ሲፈለግ ደግሞ ፓታ ይጋበታል። ወጣምት ዋስትና አለን። ድሊቨሪ አለን።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 እንግዲህ እስከ ባለ አምስት ያለው ሲንግል ፌዝ ያ ማለት በቤት ቆጣሪ የምትጠቀሙበት አይነት ማሽን ነው ማለት ነው። ስለዚህ ከዚህ በበለጠ ደግሞ ስሪ ፌዝ ካላችሁ ባለ ስድስት ፓትራ ስሪ ፌዝ ነው። እናም እናንተ በምትፈልጉት መልኩ የዳቦ ቤት ማሽነሪዎችን ከሚክሰር ጀምሮ እስከ መጋገሪያው ሁሉንም የምታገኙበትን ቤት እንቃኝላችኋለን። ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንዲ አይነት ጠቃሚ መረጃን እውነተኛ መረጃን ከቦታው ሆኖ የሚያቀርብላችሁን ስለ ቢዝነስ ሚዲያ ቤተሰቡን እንላለን። አብራችሁን ቆዩ። ሰላም ዲኒ ስትልኝ። ሰላም ወንድሜ፣ እንዴት ነህ? እንዴት ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንግዲህ ዛሬ የተለያዩ የኪችን ማሽነሪዎችን ያ ማለት እንግዲህ የዳቦ መጋገሪያ ሚክሰር እና የሚመሳሰሉት ማሽነሪዎች እናገኛለን ብለን ነው እናንተ ጋር የመጣ ነው። ራስን ከማስተዋወቅ ጀምረህ ያለንበትን ቦታ ጥቀስልን። በጣም አይፍ ስሜ ሚኪያስ ዱስ ሰገድ ይባላል። ቁጥር አንድ አብተ ጊዮርጊስ መካቶ ነው ያለኝ። ቁጥር ሁለት ደግሞ ፒያሳ ከሪፋ ጋር እገኛለሁ ማለት ነው። በጣም ጥሩ። እስኪ ምን አይነት ማሽነሪዎችን ነው የምትይዙት? እኛ ምን ይዘው የዳቦ እና የሆቴል ና ካፌ እቃዎች ናቸው። ሙሉ በሙሉ ሲያጠቃኝ ማለት ነው። የካፌ ሚወቴም ሻይ ማሽኖች ምናምን አሉን። በጣም ጥሩ። እስኪ ዝቅተኛ ከሚባለው ከዳቦ መጋገሪያ ማሽን ተነስተን ከፍተኛ ወደሚባለው እንድንሄድ፣ ዝቅተኛ የምትሉት የትኛውን ማሽን ነው? በጣም አሪፍ። ከባለ አንድ ጀምሮ እስከ ባለ 16 ኦቭኖች አሉ። እኛ እዚያው የምንይዘው የመካከለኛ የዳቦ መጋገሪያዎች ናቸው። መካከለኛ ማለት ከባለ አንድ እስከ ባለ 16 ኦቭን ነው ያለን። ባለ አንድ አለ፣ ባለ ሁለት አለ፣ ባለ ሶስት አለ፣ ባለ አራት አለ፣ ባለ ስድስት አለ። እዚህ ያለው ፒያሳ ደግሞ ከዛም በላይ ትላልቆች ሲሆን እዛ ነው ያሉን ማለት ነው። በጣም ጥሩ እስኪ ዝቅተኛ ካልከኝ ከዚህ ከባለ አንዱ እንነሳ ና ይህ ማሽን ምንድን ነው የሚባለው በምን አይነት የኤሌክትሪክ አማራጭ ነው የሚሰራው ምን ያህል ዳቦ በስን ደቂቃ ውስጥ ይሰራል የሚለውን እናውራ እችኛዋ ባለአንድ ነች የዳቦም ነው ፒዛም ይጋገራል ዳቦ በአንድ ፓሳ 25 ዳቦ ይጋገራል በአንድ ፓሳ የዳቦም የፒዛም ነው የሚሆነው በቢቆጣ ይሰራሉ ከአንድ እስከ ሶስት ሲሆን በቢቆጣ ይሰራሉ እነዚህ እነዚህ የውጭ ነው የእኛ እቃዎች የሁለት አመት ዋስትና አላቸው በጣም ጥሩ ምን አይነት ዋስትና ነው በእጋዩ ደረሰኝ ማብገታም ዋስትና አላቸው። እነዚህ የውጭ ናቸው፣ ምንም የሚሆኑ ነገር የለም። በጣም ዋስትና አላቸው። ባለውገት ደግሞ እዚህ ጋር አለ። ወገት ፋታ ይጋግራ የዳቦም የኬክም የኩኪስም የደፎም ባለውገት ናቸው እነዚህ። እና እኛ ጋር ምንድነው በአዲስም አለ፣ በዩሽድም አለ፣ ትንሽ ገባ ወጣ ያለ አለ። እኛ ጋር ለምን ሰው እንዳቅሙ ስለሆነ ትንሽ አቅም የለው ሰው ዩሽድ ይገዛ፣ እንደዛ ነው። ባለውገትም ባለሶስትም አለ። በጣም ጥሩ። እስኪ እዚህ ጋር የጀመርክልኝ ከባለ አንዱ ነው እና እስኪ ይህንን ማሽን ሞዴሉ ምንድነው? አጠቃቀሙስ እንዴት ነው በ10 ደቂቃ ውስጥ እስከ ሰላሳ ዳቦ መጋገር እንችላለን። ሲንግል ፌዝ ነው ብለኛል። እንግዲህ ምናልባት እዚህ ላይ መጥቀስ ያለብን ያልተጠቀሱ የዚህ ማሽን ባህሪያት ካሉ ንገረን እና ወደ ዋጋው እንሄዳለን እ እነዚህ ውስጡ ሸክላ አለው። ዳቦ ሲፈለግ ደግሞ ፓታ ይጋበታል። እዚህ ጋ ላይት አለው፣ ታይሞች አሉት። ግልጽ ነው እ ቁጭ ብዋን የዳቦም፣ የኬክም፣ የኩኪስም ያገለግላል። ሶስት ኪዋት ትሰራለች። እችኛ በሶስት ኪዋት ባለ አንድ ስለሆነች በሶስት ኪዋት ትሰራለች። እንደው ይህንን ማሽን ይዘው ትንሽዬ ዳቦ ቤት ለመክፈት ለሚያስቡ በዚ በዚህ ሞዴል ሆኖ ከአንድ እስከ ሶስት እንዳለ ነግረኛል እና ምን አይነት ዳቦ ነው የሚያመርቱት ምን ያህል ተወዳዳሪ ያደርጋቸዋል እችኛዋ በጣም የካፌ ብትሆን ሞ አይፍ ነው የዳቦ እና የኬክ ከሆነ ግን ትንሽ ከባለ ሁለት ወይም ደግሞ ባለ ሶስት ቢሆን ሞ ይሻላል ለምን የዳቦ ከሆነ በአስ ደቂቃ ከአምስት ሳሳ ዳቦ ሆነ ትንሽ ያንሳቸዋል ከሁለት በላይ ቢሆን ቆንጆ ነው እኛም ዚ ምንሰጣቸው በጣም ጥሩ እሺ ይሄ ባለ አንዱ በምን ያህል ብር ነው የሚሸጠው እ ባለ አንዱ እኔ ጋር ሰባ ሺህ ብር ነው የሞዴል ልዩነት ስለሌላቸው አጠቃቀማቸው አንድ አይነት ስለሆነ ባለሁለቱንም ባለሶስቱንም ዋጋቸውን ጥቀስልኝ እና ደግሞ ምናመርተውን የዳቦ መጠን ንገረኝ። በጣም አሪፍ ባለአንዱ እንደነገርኩ ነው። ባለብገቱ ደግሞ በአስር ደቂቃ ከስሳ ዳቦ በላይ ይጋግራል። ዋጋው ባለብገቱ መቶ ያሽበ ነው። ትክክለኛ የኮሪያ ማሽን ናቸው። እኛ ጋር የሚገኘው እዚህ ያለው ቦታም ስለማይበቃን ሳምፕል ነው። እዚህ የሚገኘው መካቶ ሳምፕል ነው የሚገኘው። ባለብገቱ መቶ አስራ አምስት ሺህ ብር ባለሶስቱ ደግሞ መቶ ሰላሳ አምስት ሺህ ብር። መካቶ ብዙ ወደ ክፋገና ምናምን ስለምንጭን ፓክፓክ ነው እዚህ የምናስቀምጠው። ባለሶስቱ መቶ ሰላሳ አምስት ሺህ ብር ሽበይ እሺ፣ በጣም ጥሩ። እንግዲህ በኮሪያ ስታንዳርድ ወይ ደግሞ የኮሪያ ማሽን የሆኑትን የዳቦ መጋገሪያዎች ከአንድ ጀምሮ እስከ ሶስት ነግረኛል። ከዛ ቀጥሎ ተለቅ ያለ ዳቦ ቤት ለመክፈት ለሚያስብ የዛን ያህል የተጋነነ ባይሆን እንኳን ሚዲየም፣ ቅድም እንዳልከኝ ዳቦ ቤት መክፈት ለሚያስብ ሰው ይጠቅማል የምትለውን ከ ከሶስት በላይ ያሉትን ደግሞ ግለጽልኝ። ባለ አራት አለ፣ ባለ አምስት አለ፣ ባለ ስድስት አለ። ባለ ስድስት ስሪ ፌዝ ነው። ባለ ስድስት ደግሞ እጥፍ ነው። ባለ ሶስት እጥፍ ስለሆነ በአስር ደቂቃ ማብዛት ነው። አንዱ ባስራ ላይ ሰላሳ ዳቦ ኤክስፔክት እናደርጋለን ከዛም ባ ደግሞ ማብኪዎች አሉ። እሺ እስኪ ባለ አራቱ ስንት ነው? ባለ አምስቱ ስንት ነው? ባለ አምስቱ ሲንግል ነው ወይስ ስሪ ፌዝ ነው? ባለ አያት አለ። ባለ አያቱ ማለት ሲንግል ፌዝ ነው። ባለ አያቱ ዋጋው ውገት መቶ ሀያ ሽበን ነው። ባለ አምስት ደግሞ ውገት መቶ ሀምሳ ሽበን ነው። ባለ ስድስት ደግሞ አለ ነው። ባለ ሶስት ባለ ሶስት ከሆነ በቤት ቁጣ በቤት ቁጣ ይሳያል። በጣም ጥሩ። ስለዚህ እነዚህ አሁን የነገርከኝ ቦ መጋገሪያዎች ዴክ ኦቨን በሚባሉት ነው በሮተሪ ሳይኖረንም ሮተሪ ይኖረ ሮተሪ ባለ አምስት አለ ባለ አምስት ሮተሪ 600 ሺ ነው ባለ አምስቱ ባለ ስምንት አለ ባለ ስምንቱ 750 ሺ ነው ከዛ በላይ ይሄዳ ይሄዳ ይሄዳ በጣም ጥሩ ለዳቦ ቤት ከሚያስፈልጉ ማሽኖች ዋነኛው የሆነውን ኦቨን ነግረኛል ከዛ በመቀጠል ደግሞ የተለያዩ ሚክሰሮችን እዚህ ጋር እያየው ነው ዝቅተኛው የሚክሰር አይነት ምን ያህል ነው ከፍተኛውስ ምን ያህል ነው ዋጋቸውስ ምን ይመስላል ሞዴላቸውስ እንዴት ነው በጣም አይ ከስምንት ኪሎ ጀምሮ አለ ማብቂያ ማለት ነው

ዝቅተኛ ካልከኝ ከ8 ኪሎ ግራሙ ሲጀምር። ኳሊቲያቸው ምን ይመስላል? ዋጋቸው ስንት ነው? የምን ሞዴል ናቸው? በጣም አሪፍ። እነዚህ ሙሉ በሙሉ የኮሪያ ማሽኞች ናቸው። እንደ ኦቨኑ ማለት ነው። ከ8 ኪሎ ጀምሮ ዋጋ ብንጀምር፣ 8 ኪሎ 115 ሺህ ብር ነው። 12 ኪሎ 135 ሺህ ብር ነው። 16 ኪሎ ደግሞ 145 ሺህ ብር ነው። 20 ኪሎ ደግሞ 200 ሺህ ብር ነው። እንዛ ንዛ ያለ ይሄዳል። ከዚህ ቀጥለን እንግዲህ እነዚህን ሚክሰሮች በዚህ መልኩ አይተናል። ሌላ ለዳቦ ቤት የሚያስፈልግ ማሽን አለ፣ እሱ ማኮፈሻ ነው። ማኮፈሻስ በምን አይነት አማራጭ ነው ያላችሁ? ዋጋቸውስ ምን ይመስላል? ሞዴላቸውስ እንዴት ነው? አዎ ማኮፈሻ ማለም ማኮፈሻ ባለ 13 ባት ያለ አነስ የሚለው ባለ 16 ባት ያለ ማኮፈሻ እንትን ነው፣ ስቲም ነው፣ እዋ ውስጥ ማሞቅ ነው፣ ዳቦን መንፋት ነው። እሱሱም መጋዘንም አለን ማኮፈሻ በ13ቱ 90 ሺህ ብር ነው፣ በ16 ደግሞ 105 ሺህ ብር ነው። እኛ ጋር ይገኛል። ምን አይነት ኳሊቲ ያለው? ቆንጆ ነው፣ ሊንኬጅ ነው እሱ። በአውቶማቲክ ማለ በማንዋልም አለ። በአውቶማቲክ ማለት ሙሉ በሙሉ በእዋ የሚሰራ ማለት ነው፣ በባምባ ሰክቶ። ማንዋል ደግሞ እዋ ውስጥ ይደረጋል ዋም ማፍራት ስለሆነ ውገቱም በቦታ አማራጭ ነው። እኛ ጋር የሚገኘው ማለት ነው። የአጠቃቀም ልዩነት ነው ማንዋልና አውቶማቲክ ያስባለን እንጂ ሌላ ልዩነት የለው፣ ምንም የለውም። ሊያኙት የለውም። እዚህ ጋር ያሉት ሚክሰሮች የተለያዩ አማራጮች እንዳላቸው ነግረኸኛል። እስኪ እያንዳንዳቸውን አጠቃቀሙንም ትንሽ ማወቅ እንድንችል እየዳሰስን ብንሄድ በጣም አሪፍ። እነዚህ ሚክሰሮች ናቸው። ሶስት አይነት ነው የሚያበኩት። የዱቄት አለው ዱቄት ቻትና ሶስት አይነት መኖራጫ አላቸው ማለት ነው። ዱቄት ሲፈልጉ ዱቄት በዚህ ይቦካል። የእንቁላል ሲፈልጉ ደግሞ እንቁላል በዚህ ይቦካል። የክሬም ሲፈልጉ ደግሞ የቄም ና ደግሞ በዚህ ነው የምታደርገው። ሶስት አይነት መለዋወጫ አላቸው ማለት ነው። እነዚህ የግድ የግድ የኬክ ቤት ከሆነ ሚክሰር በጣም አስፈላጊ ነው። በጣም ጥሩ። እንግዲህ ይህንን ሚክሰር፣ የዳቦ ቤት ሚክሰር እና የኬክ ቤት ሚክሰር ይለያያል ሲባል ሰምቻለሁ። ምንድን ነው ልዩነታቸው ወይስ ይህንኑ መቀላቀያችንን ቀይረን መጠቀም እንችላለን? ያኛው የዱቄት ብቻ ነው የሚያቦካው ዱቄትና ዱቄት ብቻ ነው። እቺ ግን የኬክም ሶስት አይነት ታቦካለች እና ብዙም አይል አትፈልግም

ብቻ መለዋወጥ ነው እነዚህ እነዚህ ይገባሉ በጣም ጥሩ እሺ ከዚህ በመቀጠል ሁለተኛ ላይ ያለ የትኛው ነው ትንሿ እሺ በጣም ትልቅ ምትነች እሺ በጣም ጥሩ እሺ እንግዲህ በስተ መጨረሻ ልትለን የምትችለው ነገር ካለ በለንና ያ ማለት እንግዲህ እኛ በሚዲያችን ሰዎች ስራ መጀመር እንዳለባቸው ስለምናምን ስራ መጀመሪያ ማሽኖችንና ቢዝነስ ሪከመንድ እናደርጋለን አንዱ ሪኮመንድ ያደረግነው ነው ቢዝነስ የዳቦ ቤት ቢዝነስ ነው። ስለዚህ ይሄንን ቢዝነስ ለመስራት እንግዲህ እነዚህ ማሽኖች የግድ ስለሆኑ ነው አንተ ጋር የመጣ ነው። እና አንተም እንደ አንድ ማሽን አቅራቢ የምትነግረን ካለ ንገረን ና ፕሮግራማችንን እናጠቃልላለን። በጣም አይፍ ሰው መምከር በጣም ከባድ ነው። ግን ምንድን ነው ዳቦ ቤት በጣም አዋጭ ስራ ነው። በትንሽ ነገር መጀመር ትችላለህ ሙሉ በሙሉ በትንሽ ነገር ጀምር ካለ እስከ ሁለት መቶ ሃምሳ ሺህ ብር ይፈጅብሃል። ከነ ማብኪያው ከነ ኦቭኑ ከነ መጋገያው ሙሉ በሙሉ ይፈጅባል። ዳቦ በጣም አይፍ ነገር ነው። ወጣቶች ደግሞ አሁን መንጀመሩ በጣም ተፋ

በጣም ስራ ቁንጮ አዋጭ ነው። ሰው እንዲገባበት በዚያ ጋጠኝ እመክራለሁ። ግማሽ በግማሽ ትርፋለሁ። ዳቦቤት ስራ እኔም ከአንድም ሙገት ቅንጫፍ ዳቦቤት ስራ ለኝ የመሰኝ ሰው እንደዚህ ትንብለው ሰው እንዲሰራበት እኔ ፑሽ አደርጋለሁ። ሙገት አምጥ፣ ዋስትና አለን፣ ነፃ ማማከር የሚችል ሰው ደውሎ ባይገዛም መደቡ የሚችል ድሊቨሪ ያለን፣ ዲሊቨሪ አዲስ አበባ ውስጥ፣ አዲስ አበባ ውጭ፣ እሱን እኛ እንልካለን። ብዙ ከተማዎችም አሉ፣ መቀሌም፣ ወደ አምቡም፣ ወደ ብዙ ደንበኛ ያለን እዛ ቁጭበ እኛ እንልካለን። ምንም ችግር የለውም።

እሺ እንግዲህ እንደቀጠልን ነው። እዚህ ጋር ደግሞ የተለያዩ ፓትራዎችን እያየን ነው። እነዚህ ፓትራዎች ሳይዛቸው ምን ያህል ዳቦ ያመርታል? አይነታቸውንስ እናንተ ከማሽኑ ጋር የምትሰጡት የቱን ነው? እነሱ የሚገዙት የትኛው ነው? እኛ የምንሰጣቸው እቻትና በጥቁ ነው። አንደኛው ፓታ ነው። አንደኛ የሚባለው ፓታ ነው። ይሄ ከማሽኑ ጋር ነው። ሲፈልጉም እንሰጣቸው። አይ ብዛት ነው ያለው ፓታ። በነጭም አለ በጥቁርም አለ። ብዛት ነው አይነቶች አሉት። ስለዚህ የተለያየ አይነት ዳቦ ለመስራት ለሚፈልግ ሰው ሙሉ አማራጭ አለ። ሙሉ አማራጭ አለ። ፕሮግራማችንን እንግዲህ በጣም በጥሩ ሁኔታ ጥሩ መረጃ እየሰጠህን እዚህ አድርሰነዋል። ሙሉ መረጃ እንግዲህ ቤተሰቦቻችን ደውለው በአካልም መጥተው ከአንተ መጠየቅ እንዲችሉ ነው የምናደርገው። ያላችሁበትን ቦታ በመግቢያችን ላይ ጠቅሳል። ስልክ ቁጥርህን ደግሞ ንገረን እና ሶሻል ሚዲያ ላይ የምትጠቀመውን ፕላትፎርም ካለ ንገረን እንጨርስ። አሁን የምንገኘው አብተ ጊዮርጊስ አኗ አይመስል ጋ ነኝ፣ ቁጥር አንድ ፒያሳ የምንገኛለው። ስልኬ 0960 1868 65። ወደ ክልል ከተማ ደግሞ አሁን ብዛት ቅርንጫፍ እንከፍታለን፣ ትንሽ ቀን ይጠብቋል። በጣም ጥሩ ከልብ እናመሰግናለን። አመሰግናለን። ንዩ እንግዲህ የተወደዳችሁ እና የተከበራችሁ ቤተሰቦቻችን ባያችሁት መልኩ እነዚህን ማሽነሪዎች ልንቃኝላችሁ ችለናል። እነዚህ ማሽነሪዎች በመግቢያው ላይም ለመጥቀስ እንደሞከርነው ወንድማችንም ሙሉ ማብራሪያዎችን እንደሰጠን ከሲንግል ፌዝ ጀምሮ እስከ ስሪ ፌዝ ያ ማለት እንግዲህ መካከለኛ የሚባል የዳቦ ቤት መክፈት ለምታስቡ ግቡ የሚሆኑ መልካም ማሽኖች ናቸው ማለት ነው። እነዚህ ማሽነሪዎች የምትፈልጉ በተቀመጠው አድራሻ በመምጣት አሊያም ደግሞ በተቀመጠው ስልክ ቁጥር በመደወል ሙሉ መረጃና ግብይት መፈጸም ትችላላችሁ። አዲስ አበባ ውስጥ ስላላችሁ ሙሉ ዴሊቨሪ ከራሳቸው መሆኑንም ተረድተናል። ከአዲስ አበባ ውጭ ከሆናችሁ ደግሞ ራሳቸው ትራንስፖርቱን አመቻችተው የሚልኩላችሁ መሆኑንም ለመረዳት ችለናል። አብራችሁን ስለቆያችሁ በድጋሚ ከልብ እናመሰግናለን።